ግን ምንድን ነው ችግሩ? አሁን ኢትዮጵያውያን ቢዝነስ የሚሰሩ አሉ፣ የቢዝነስ አይዲያ ያላቸው ሰዎች ብዙ ሰዎች አሉና ያክል ይሳተፋሉ እዛ ላይ የእንግዲህ ዩኒቨርሲቲ ውስጥ የቢዝነስ ኮርስ እንደምትሰጥም አቃለው የሊደርሺፑን ለአፍሪካውያን የሚሰጣል ኢትዮጵያውያን ምን ያክል ይሳተፋሉ እዛ ላይ የእኛን ሰዎች የማሳተፍ የማምጣት የመንገር እንዴት ነው እሱ ነገር እንግዲህ አድቨርታይዝመንቱ ላይ ሰፋ አድርገን አድቨርታይዝ የምናደርገው በዚህ በሊደርሺፕ ትሬኒንግ ብዙ ኢትዮጵያውያን ተጠቅመውበታል በቢዝነሱም ተሳትፈዋል። እንደውም ብዙ ጊዜ አያለው ዌብሳይት ላይ እንደውም አድቨርታይዝ ያደረጉት እንደውም አንዱ በኢትዮጵያዊ ነው ኢትዮጵያዊ ነው አድቨርታይዝመንት ላይ ያለው እና ተጠቅመዋል፣ ይጠቀሙዋሉ፣ ግን በምጠብቀው ልክ ግን አይደለም። ትንሽ በእንደዚህ ነገር ላይ በጣም ገፍተን የምንሳተፈው ትንሽ እንቀንሳለን። ከሌላው ጋር ሲታይ ለምሳሌ ከዚምባብዌ ጋር ባነጻጸረው ዚምባብያን በጣም ይጠቀማሉ በዚህ ፕሮግራም ደቡብ አፍሪካውያን በጣም ይጠቀማሉ እና እኛ በቁጥራችን ትንሽ ቀዝቀዝ እንላለን። ሆኖም ግን ለውክልና አሉ ተሳትፈዋል፣ ማለት ተሳትፈዋላቸው። ግን ምንድን ነው ችግሩ? አሁን የኢትዮጵያውያን ቢዝነስ የሚሰሩ አሉ፣ የቢዝነስ አይዲያ ያላቸው ሰዎች ብዙ ሰዎች አሉ። እና ለምንድን ነው ገፍቶ ይሄ ነገር ወደዚህ መግባት ያልቻሉት? ወይስ ብዙ መስራት ይጠበቅብናል ወደዛ ለመድረስ በትሬኒንጉ ማለት ነው። ትሬኒንጉ ላይ ትሬኒንጉ ላይ እንግዲህ እንደ ሰው ነው። አንዳንድ ሰው ለምሳሌ በሆነ ንግድ ላይ ተሰማርተው በቃ ይሄን መነግደው ይሄ ነው ከዚህ በላይ ሌላ እውቀት አያስፈልገኝም ብሎ ሊወስን ይችላል። ግን ሁል ጊዜ ትሬኒንግ አሁን ብዙ ጊዜ በመስሪያ ቤትም በየትኛውም ቦታ ላይ ለትሬኒንግ የሚወጣው ገንዘብ በጣም ብዙ ነው። በጣም ብዙ ገንዘብ መንግስት ይመድባል። ለትሬኒንግ ለትሬኒንግ የሚመድብበት ምክንያት ትሬኒንግ ለውጥ ስለሚያመጣ ትሬኒንግ አዲስ ኢንፎርሜሽን ስለሚሰጥ ትሬኒንግ ራሱ አዲስ ቱል ነው። ያን ይዘሽ ነው መሳሪያ ነው። እና በዛ ደረጃ በደንብ እስካላየነው ድረስ፣ ጥቅሙን እስካላወቅን ድረስ የመዶሻን ጥቅም ያላወቀ ሰው መዶሻን አይጠቀምም። በአጭሩ እሱ ነው። እና ስለዚህ ይሄንን በደንብ አድርጎ የመረዳቱ አንዳንድ ጊዜ እጥረት ሊኖር ይችላል። ግን ዞሮ ዞሮ ብዙ ደግሞ በዚህ ደረጃ የሚጠቀሙ ስላሉ ጥሩ አጋጣሚ ነው ማለት ይችላለሁ። አሁንም ወደፊትም መጠቀም ይችላሉ። አሁንም ኢትስ ኖት ቱ ሌት። አሁንም ይሄ ፕሮግራም በየዓመቱ ይቀጥላል። ቢዝነስ ውስጥ ላሉ፣ ቢዝነስ ውስጥ ለሚገቡ፣ ወይም ደግሞ ቢዝነስ መግባት ለሚፈልጉ ለእነዚህ ሁሉ ኦፕን የሆነ ትሬኒንግ እና ኦፖርቹኒቲ ነው ማለት እችላለሁ። ፍሪ ኮርስ ነው ላይክ እንደ ስኮላርሺፕ ነው ወይስ ፔይመንት? ምንም አይነት ክፍያ የለውም ነፃ ነው። መጀመሪያ ነፃ ነበር፣ አሁን ግን ነፃ አይደለም። አሁን ሁለት ሺህ አምስት መቶ ይከፍላሉ ለአምስት ቀን ትሬኒንግ። ብዙ አይደለም፣ እውነት ለመናገር በጣም ሰብሲዳይዝድ የሆነ ነው። 2500 በሰው ዶላር ማለት በጣም ሰብሲዳይዝድ ነው ምክንያቱም በሜልበርን ቢዝነስ ስኩል በአለም ደረጃ ቲንክ 30ኛ ይሁን ከ20 እስከ 30 ውስጥ ባለ ደረጃ ያለ ከፍ ትልቅ ቦታ ያለ ሜልበርን ቢዝነስ ስኩል በጣም የታወቀ ነው። እና እነሱ ጋር የሚሰጡ ኮርሶችን ስታያቸው በአምስት ቀን ውስጥ እስከ 15 ሺህ እስከ 24 ሺህ የሚከፈልባቸው ኮርሶች አሉ። ይሄ ግን በጣም ሰብሲዳይዝድ ስለሆነ ለአንድ ፕሮፌሰር ለአንድ ቀን ትሬኒንግ ከ3 እስከ 4000 ዶላር ትከፍያለሽ፣ ሚኒመም በትንሹ ትከፍያለሽ። እና ይሄንን በታባጂው በአምስት ቀን ብሩን ይዞት የሚሄድ አይ ኖ አዎ። እና ብዙ ሰው ይሄንን ስለማይረዳ ከሌላ ሳይድ ሆኖ ብዙ ይመስላል። 2500 አንድ አንዱ እንደውም ወደ ብርም ዘርዝሮት። የኛ ሰው መጀመሪያ ካልኩሌት የሚያደርገው ብሩን ነውና ብሩ ምን ያክል እንደሚከፍል ነው የሚያየው፣ እና ወደ ብር የሚዘረዝረዋል ነው ስተት ነው። አገሩ ላይ የምትመለከችው በአገሩ ዋጋ ነው የምትከፊው፣ በአገሩ ዋጋ ነዋ፣ ወጭሽን በአገሩ ዋጋ ነው። ስለዚህ በአገሩ ዋጋ ነው እንጂ የምታየው ወደ ብር ዘርዝርሽ የምትበይቁ፣ ጤፍ ላይ እንዲያነ ችግር አለ። አሁን ጤፍ አንዳንድ ስትሸጪ ስድስት ብር ነው በኪሎ ስድስት ዶላር ነው በኪሎ ስትሸጪ፣ ስድስት ዶላር አዎ፣ ስድስቱን ዶላር አንድ ያባዛው ይህን ያህል ብር ነው ይላል። ሆልዶን የምትኖረው እዚህ አገር ላይ አንድ ብር አንድ ዶላር ብለህ አስብ። እውነት ነው ብለሽ እንደውም እዚህ ሀገር ላይ ብትሰሪም ባሰሪም መንግስት እንኳን ብር ይሰጥሻል። እዛ ብትሰሪም ባሰሪም ብር አታገኝም። ሰርተሽ ነው ለፍተሽ እንጂ ሳትሰሪ ቁጭ ብለሽ መንግስት የሚሰጥሽ ብር የለም። እንደውም አክሰስ ያለው እዚህ ነው። እና እንደዛ ብሎ ማሰብ የተዛባ አመለካከት ነው። ያን መለወጥ ያስፈልጋል። እና እንዲህ አይነት ነገሮች ሊኖሩ ይችላሉ። ምናባት አንዳንድ ሰው ገንዘቡ በዛብኝ ይልል ይችላል። ግን ገንዘብ በዛ ማለት ምን ማለት ነው? ይህንን መጀመሪያ ማሰብ ያስፈልጋል። በስኮላርሺፕ መልክስ የለም ምንም አይነት ላይ አንዳንድ አቅም ለሌላቸው ሰዎች ስኮላርሺፕ ምን ያክል ነው የሚሰጥ? አለ ስኮላርሺፕ፣ በቢዝነስ ደረጃ አለ ስኮላርሺፕ አሉ። የተወሰነ ኮ ሰብሲዳይስ ተደርጎ ይሰጣል። አንደኛ ሁሉም ኮርስ ሰብሲዳይዝ ነው፣ ሁለተኛ የተወሰነ ደግሞ ስኮላርሺፕ ይሰጣል። ግን የእኔ አመለካከት ግን ምንድን ነው፣ በትክክል ፍላጎት ላለው ሰው ውድ አይደለም ፍላጎት ለሌለው ሰው ብትሰጪውም ዋጋ የለው። ደግሞ አንድ ሰው ከፍሎበት ፈልጎት አውጥቶት ሲጠቀምበትና ሲያገኘውና ዝም ብሎ ነፃ ነው ሲባል አንድ ዓይነት አመለካከት አይደለም። እና ነፃ ነው ምናምን ሲባል ወስደው ወይም የሚጥሉበትም አቶ ነው ብሎ ሊያስብ ይችላል፣ ሊያቋርጥም ይችላል። ኤግዛክትሊ ይህኛውን ግን አንድ ሰው ጠቃሚ ነው ብሎ መጀመሪያ ማመን አለበት። ጠቃሚ ነው ብሎ ካመነ ፕራዮሪቲውን ከሌላው ነገር ላይ ቀንሶ እዚህ ላይ አድርጎ መጠቀም ይችላል። ሰርግ ሁለት ሶስት ሰርግ ድግስ አለ ከተባለ አንዳንድ ሰው ሶስቱም ቦታ እንዴት አንድ አይነት ልብስ ለምሽ ሄዳለሁ ብሎ ለሶስቱም ሰርግ የተለያየ ልብስ ይገዛል፣ አይደለም? ለዛ ሲያደርግ ምንም የማይመስለው ሰው ኮርስ ሲባል ችግር አለብኝ የሚል ከሆነ ችግሩ ያለው ሰውየው ጋር እንጂ ችግሩ ያለው ኮርሱ ጋር ወይም ሰርጉ ጋር አይደለም። እውነት ነው። እስቲ አቶ ሀይለ ልውል እንግዲህ በኮሚኒቲ ውስጥ ምን አስተዋጽኦ ታደርጋለህ? በምን አይነት መልኩ ነው ኮሚኒቲ የምትደግፈው? የኢትዮጵያ ኮሚኒቲ አሁን ይሻላል። አሁን ትንሽ ነፍስ እየዘራ ነው ማለት ይቻላል። ሜልበርን እንዲያውም የተሻለ ነው ከሌሎቹ ስቴት አንጻርና ከሲድኒ እኔ ከምኖርበት በጣም ሜልበርን የተሻለ ነው። በምን መልኩ ነው እነሱ ጋር ኢንቮልቭ የምታደርገው የምትረዳቸው? ኮሚኒቲው ማደግ አለበት፣ ለትውልድ ማንነት ማስቀጠል አለብን እና በሱ ላይ እንዴት ነው ጥሩ። እንግዲህ ሰው ሁሉ ማድረግ ያለበት ምን ቦታ ላይ ምን አስተዋጽኦ ባድረግ ለህብረተሰብ ለውጥ አመጣለሁ ብሎ ማሰብ አለበት፣ በዛ አካባቢ ወይም በዛ ዝንባሌ መሄድ አለበት። ሰው ሁሉ አንድ ቦታ ላይ ኮንሰንትሬት ከሆነ ወይም ደግሞ መግባት ስላለበት ብቻ ሁሉ ነገር ላይ ቢገባ ፕሮዳክቲቭ አይሆንም። ስለዚህ እኔ የማየው ምንድን ነው የኢትዮጵያ ኮሚኒቲ ስትይ የኢትዮጵያ ማህበረሰብ ማለት ነው። የኢትዮጵያ ማህበረሰብ ደግሞ ማለት በጣም ብዙ ነገር ነው። ማህበረሰብ ማለት እና እኛ እንደምናስበው አንዳንድ ጊዜ ዲፊኒሽን ላይ ችግር እየገጠመን እመለከታለሁ። ማህበረሰብ ማለት አንድ ኢትዮጵያ ኮሚኒቲ አሶሲዬሽን ማለት አይደለም። ማህበረሰብ ማለት ኳስ ጨዋታውም አለ፣ መስጊዱም አለ፣ አብያተ ክርስቲያናቱም ቤተ እምነቱም አለ የተለያየ በሙዚቃና በፍልስፍና የሚሰራ አለ፣ በህብረተሰብ ውስጥ እንዳንቺ ደግሞ ዶክሜንተሪ የሚያዘጋጅ ምናምን አክቲቪቲ የሚያደርግ አለ። ሁሉም በየፈርጁ ነው ኮንትሪቢዩት ሲያደርግ ያ ኮሌክቲቭሊ ነው አንድ ላይ ሲታይ ህብረተሰብን ለውጥ የሚያመጣው የሚያሳድገው። እና ይህን ያነሳው ልሽ ምንድን ነው እኔ እንደ ኢትዮጵያዊ ወይም ትውልደ ኢትዮጵያዊ በዚህ ሀገር በምኖርበት ጊዜ በተለያዩ ዘርፎች ውስጥ መጀመሪያ በአፍሪካውያን ላይ በጣም ብዙ አገልግያለሁ። ጀነራል አፍሪካውያንን መለወጥ ኢትዮጵያውያን ራሳቸው ከአፍሪካውያን ጋር አንድ አካል ስለሆኑ በዚህ ሀገር ላይ እና በዛ ላይ ብዙ ሰርቻለሁ። ግን ወደኛ ደግሞ ስትመጪ አብዛኛውን ጊዜ ያሳለፍኩት ወይም ያገለገልኩት አንደኛ ብዙ ኢንዲቪዥዋል ሰዎችን በመርዳት በጣም ጊዜ አሳልፍ ያለሁኝ በሁለተኛ ደረጃ ደግሞ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ማድረግ የምችለውን ነገር በአቅሜ ማለት ነው። ሰው ሁሉ በአቅሙ ነው መች የሚጠራ ነው በአቅሙ ነው የሚሞክረው። እና በዛ ባለኝ አቅም አንደኛ በአውስትራሊያ እንድትመሰረት፣ ሁለተኛ በአውስትራሊያ ከተመሰረተች በኋላ ደግሞ ስትሮንግ እንድትሆን በተለያየ አቅጣጫ ሞክር ያለሁኝ አሁንም ባለሁበት ቦታ ላይ የህንፃ ኮሚቴው ሰብሳቢ ሆኝ ነው የምሰራው። አንዳንድ ቢልዲንጎችን አሰርተናል። ለእነሱም ደግሞ ሲግኒፊካንት የሆነ ሪዝነብል የሆነ ገንዘብ ከመንግስትም ፍሎ እንዲያደርግ እንዲመጣ ያንን እንድንሰራ እድል አግኝቻለሁኝ። ከዛም አልፎ ጠርፎ ደግሞ ወጣቶችን አስተምራለሁ። ወጣቶችንም ማስተምረው ምንድን ነው፣ ወጣት ላይ ካልተሰራ በጣም አስቸጋሪ ነው። ምክንያቱም የሚቀጥለው ጀኔሬሽን በአሁኑ ሰዓት በጣም ብዙ ወጣቶች አሉ እና እዚህ ተወልዱ ናቸው፣ እዚህ ተወልደው ያደጉ ናቸው። በጣም ቅን ናቸው፣ በጣም ጥሩዎች ናቸው። ንጹሕ ሊና ነው ያላቸው እና እነሱን በየአስራ አምስት ቀኑ አስተምራለሁኝ። ከዛ ውጪ ደግሞ ለምሳሌ እንደ እድር ከአንዳንድ ወንድምናቶች ጋር ሆኖ ሆነን እድር መሰረትን፣ ያን ዴቨሎፕ አደረግን። ያንን ለሰባት ዓመት ሰባት ስምንት ዓመት ሊድ አድርጌ አሁን ሌሎች ሰዎች ተመርጠው እንዲረከቡ አድርጌ ያለውኝ እና ያንንም ጥሩ ስታብሊሽ ሆኖ በጣም ስትሮንግ ነው፣ ጠንካራ ነው። አቴንክ ኒርሌ ከሰማንያ እስከ መቶ የሚሆን ፋሚሊ አለው። ያው የህብረተሰቡን ችግር በማየት ለመቅረብ በመቅረፍ ደረጃ ነው። አሁን ያ ችግር ችግሩ ነው እንዳይቀጥል ለምሳሌ አንድ ሰው ሞተ ሲባል ገንዘብ አዋጡ፣ የት ነው እናስቀብረው? ብዙ አይነት ነገሮች አሉ ብዙ ጊዜ የምናያቸው በፌስቡክ ዩቲዩብ፣ ኢንተርስቴት፣ ዓለም አቀፍ ደረጃ ሁሉ ልመናዎች ይካሄዳሉ። ብዙ ነገሮች አሉ እና ያንን ነገር ለማስቀረት ህብረተሰቡን ለመርዳት ታስቦ እና ተዘጋጅቶ ተስተካክሎ የተሰራ ነገር ነው እና በዚህ በዚህ አይነት መልኩ ኮሚኒቲውን በተለያየ መልክ አገለግላለሁ እና ሌሎችም አስፈላጊ የሆነ ሲገኝ በአንዳንድ ነገሮች ላይ ሲጠይቁኝ ማድረግ የምችለውን በራሴ በኩል አስተዋጽኦ አድርጋለሁ። ግን እንዳልሽው በጣም ኢምፖርታንት ነው የህብረተሰብ እድገት የሚመጣው እና የተመለከትኩት ነገር ምንድን ነው፣ እነዚህ ነገሮች በተለያየ ቦታ ላይ የሚሰሩት ነገሮች ስትሮንግ ሆነው ጠንካራ ሆነው ሲወጡ ለምናስባቸው ነገሮች ሁሉ ትልቅ ስኬታማ አድርገው ይፈጥራሉ እና ጠንካራ ህብረተሰብ ይፈጠራል። ጠንካራ ህብረተሰብ የሚፈጠረው ሌሎች ለምሳሌ ይሄንን ቤት አሁን ምን የተቀመጥንበትን ይህን ትልቅ ቤት ቤት አድርጎ ይዞት የሚሄደው ያሉት በውስጡ ያሉት ፒላሮች ወይም ምሶሶዎች ናቸው። ምሶሶ አንድ አይደለም። እዚህ ያለው ምሶሶ በጣም ብዙ ምሶሶ ነው ይሄ ቤት ያለው እና እነዚህ ምሶሶዎች ዕድሩም ሊሆን ይችላል፣ ቤተክርስቲያኑ ሊሆን ይችላል፣ ስፖርቱም ሊሆን ይችላል በተለያየ መልክ አሁን ሳሌ ስፖርት ላይ አክቲቪቲ የሚሰሩ አሉ። በጣም ጠንካራ ሰዎች እንደነ እንደነ አቶ አስፋው ሳህሉ እና እሱን አገኘት አጋጣሚ ሁሉ ማገዝ በሚችልበት ሁሉ ፕራክቲክሊ ያግዘዋለሁ እና ስፖርቱን በዛ አካባቢ ለማካሄድ እና ለመለወጥ እና ስፖንሰርሽፕም የሚሆን በተለያየ መልክ ነው የምራዳው። እና ይሄ ነው ህብረተሰብን ሊለውጥ የሚችለው እነዚህ ምሰሶዎች ግን ጠንካራ ካልሆኑ እና ከሌሉ መገንባት አይቻልም። እና ህብረተሰቡን ማሳደግ የምንችለው በእንደዚያ ኮምፕሬንሲቭ በሆነ መልኩ መታየት አለበት፣ የህብረተሰብ እድገት እውነት ነው። በዛ ለማለት ተፈልግ አንተ አሁን ወጣቶችን አስተምራለው ብለህኛል፣ እና እንደ ኮሚኒቲ ኮሚኒቲ ውስጥ ኢንቮልቭ እንደሚያደረግ ሰው አባትም ነህ። ልጆቹ አሁን እዚህ ያለው ብዙ ካልቸሩን እየካደ ያለ ትውልድ እየመጣ ነው እና ኮሚኒቲ ውስጥ ስራ ይሰራል፣ ግን ድጋፍ የለም። ሰፖርት አድርጎ እነዚህ ልጆች ክለብ አዘጋጅተው ልጆች የሚውሉበት ቦታ ወይ የሚማሩበት ቦታ ወይ የማይቋረጣል አይደለ፣ ፕሮግራም የሚዘጋጅበት መንገድ። አንተ ደግሞ ብዙ አይነት ኮኔክሽን አለ በግል በመንግስት ደረጃ እና ብዙ አይነት ሰዎችን ታውቃለህ። እንደዚህ አይነት ቦታዎችን ለመፍጠር ከኮሚኒቲው ከሌሎች ጋር አንድ ላይ ለመስራት ያቀድከው ነገር አለ ወይ? የሰራኸው ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው እና ወጣቱ ላይ መስራት ምንም ጥያቄ የለውም እና በኮሚኒቲ በምት በጊዜ ጊዜ ኦርጋናይዜሽን በምታስበት ጊዜ ቻሌንጆችም አሉ፣ በጣም ከባድ የሆኑ ቻሌንጆችም ነበሩ። እንደውም አሁን በጣም በጣም ቆንጆ ነው፣ ዳይናሚክ ነው። በፊት ላይ ግን በጣም ኮሚኒቲ የሚባለውን ነገር ስሰሚ ሰው ራሱ የሚሸሽበት ኢንቫይሮንመንቶች ነበሩ። ይሄ ፋክት ነው። ግን አሁን ይህንን በምን አይነት መልክ መለወጥ ማሳደግ ይቻላል የሚለው እኔ የማምንበት ምንድን ነው፣ እዚህ ተወልደው ያደጉ ልጆች እኔ እንዳየኋቸው፣ እኔ እንደቀረብኳቸው በጣም ቅኖች፣ አይምሯቸው ንጹህ የምሰጫቸውን ጥሩ ነገርና አስተሳሰብ ተቀብለው የሚተገብሩ ናቸው። እና እነዚህ ልጆች በምን አይነት መልክ ነው ዳይሬክሽን ማስያዝ ያለብን ብዬ ሳስብ፣ እኔ ማስበው እና ፕሮዳክቲቭ ነው ብዬ የማምነው ባሉበት ኢንቫይሮንመንት ላይ ወይም ባሉበት ቦታ ሳፖርት በማድረግ ነው እንጂ አይ፣ እናንተ እዚህ ቦታ ነው ያላችሁት፣ ኮሌክቲቭሊ ወደዚህ ኑ የሚለው ነገር አዎ፣ እኔ የሚሰራ አይመስለኝም። እና ከዚህ በፊትም አልሰራም ተሞክሮ የከሸፈን ነገር ደግሞ እንደገና ዝም ብሎ መሞከር ደጋግሞ መሞከር ዘ ሴም ኢንፑት እየሰጡ ዲፍረንት አውትፑት መጠበቅ ነው አይሆንም እሱ ስለዚህ አንድ ነገር ካልሆነ ያልሆነበትን ምክንያት ወስዶ የሚሻለውን መንገድ መሞከር ነው ስለዚህ ለምሳሌ ኤግዛምፕል ነው የምልሽ ኤግዛምፕል ነው ለምሳሌ የአደሬ ኮሚኒቲ ቢኖር አለ አቃለሁኝ ግን እንደው ምሳሌ ልስጥሽ፣ አደሬ ኮሚኒቲ ቢኖር አደሬ ኮሚኒቲ ዛ ከጠንካራ ሆነው የሚሰሩ ከሆነ እነዛ በመስጊድ ዙሪያ ይስሩት በምንም መንገድ ይስሩት፣ እዛ በጠንክረው የሚሰሩ ካሉ በዛ ኢንቫይሮንመንት ውስጥ ያሉትን ወጣቶች እንዴት ነው መደገፍ የሚቻለው? እንዴት ነው ስለ ሀገራቸው ስለ ባህላቸው ስለ ማንነታቸው ሞር ኖሌጅ እንዲኖራቸው ማድረግ የሚቻለው? እርግጠኛ ሆኜ የምነግርሽ በልጆችም ስላየው ነው። በማስተምራቸውም ወጣቶች ዙሪያ ስላየው ነው። እዚህ ተወልደው ያደጉት ልጆች ኃይለኛ የሆነ የሀገር ፍቅር ያላቸው ኢንተረስት ያላቸው ማወቅ የሚፈልጉ መስራት የሚፈልጉ ልጆች ናቸው። እነዚህን ልጆች ከኛ የሚጠበቀው እነሱን ባለን ሪሶርስ፣ ባለን ኖሌጅ፣ ባለን ኮኔክሽን መርዳት ነው እና እኔም እንዳልሽው የስ ብዙ ኮኔክሽን አለኝ ብዙ ጥሩ በስራ አጋጣሚ ያው ያላነሳውልሽ አንዱ ትልቁ ዋነኛ ስራዬ የመንግስት አማካሪ ነኝ፣ በዛ ላይ የምሰራው እና ያ ብዙ እድሎች ከፍቶልኛል፣ ከሰዎች ጋር ለመተዋወቅ ለመስራት። እና ባለኝ አጋጣሚ ሁሉ ያንን ኮኔክሽን እፈጥራለሁኝ፣ ይረዳቸዋለሁ። እንደገና ደግሞ በአጋጣሚ ሁ ደግሞ ምሰራው አንዳንድ ትልቅ ፕሮጀክቶች ማኔጅ ያደረግ ነበረ፣ በመንግስት ስር ማለት ነው ማኔጅ ሳደርግ ከወጣቶች ጋር የተገናኙ ነው ምሰራው። ከወጣቶች ጋር የተገናኙ ትልልቅ ፕሮጀክቶችን ሰራ ነበር። ያው ኮንትራት ማኔጅ ያደርግ ነበር እና የሚገጥማቸውን ቻሌንጅ እንዴት ኦቨርካም እንደሚያደርጉ ያለውን ችግር በሙሉ ኢን ኤንድ አውት እረዳዋለሁ፣ አውቀዋለሁ። ግን ኦቨር ኦል የኢትዮጵያውያን ወጣቶች ከአንዳንድ ከሌሎች ጋር ኮምፔር ስናደርግ ጥሩዎች ናቸው። ዲሲፕሊናቸው ጥሩ ነው። ወላጆቻቸውም ደግሞ እውነት ለመናገር የኢትዮጵያውያን ወላጆች አቅማቸው እስከፈቀደ እራሳቸው ተበድለው እራሳቸው ደክሟቸው እራሳቸው ችግር ውስጥ ወድቀው በተለይ እናቶች በተለይ እናቶች የሚከፍሉት ዋጋ እጅግ በጣም እጅግ በጣም እጅግ በጣም ከባድ ዋጋ። ለነሱ በጣም ትልቅ አክብሮት አለኝ። እነሱ የሌላቸውን ልጆቻቸው እንዲኖራቸው የሚሄዱበት ርቀት የሚሰሩት ስራ አንዳንዶቹ ሁለት ስራ የሚሆናል፣ ሶስት ስራ የሚሆናል። በጣም አድካሚ። ከዛ መጥተው ቤታቸው ውስጥ ምግብ ሰርተው፣ ከዛ መጥተው ልጆቻቸውን አስተምረው፣ አክቲቪቲ ወስደውና ስለዚህ እኔ በአጭሩ ማለት የምፈልገው ምንድነው ባሉበት ኢንቫይሮንመንት ውስጥ ልጆችን መርዳት ትልቅ ለውጥ ያመጣልና በዛ አንጻር እኔም ያለኝን ድርሻ እየተወጣው ነው ማለት እችላለሁ። እንግዲህ አንተ የግልም የመንግስትም ስራ በጣም ቢዚ ነህ፣ በሁሉም ቦታ ኢንቮልቭ ታደርጋለህ። እና ታይም ማኔጅመንት እንዴት ነው እሱ? በጣም ኢምፖርታንት ነው። ብዙ ጊዜ ሰዎችም የሚጠይቁኝ ይህን ጥያቄ ይጠይቁኛል። እና በቅርቡ አንድ እንግዳ መጥተው ነበር፣ ወደዚህ ወደ አውስትራሊያ ለማስተማር ኢትዮጵያ ውስጥ በጣም የታወቁ አስተማሪ ናቸው፣ ሰባኪ ናቸው ናቸው አይተሻቸው እሳቸው መጥተው ያስተምሩ ነበር እና በጣም እኔ ነኝ በአጋጣሚ ያንን ሊቀመንበርነት በርነት ስለምመራ የህንፃውን አስመልክቶ እኔ ነኝ ኢንቮልቭ ያደረኩት እሳቸውን ወደዚህ ለመምጣት ሜይንሊ ማለት ነው ሌሎችም ቢኖሩ እና የእኔ ኃላፊነት ነበረ ፕሮግራሙን ምናምኑ የሚመለከተኝ በአብዛኛው በአብላጫው እና ሌሎችም አሉ እና ያንን አድርጌ በማድረግበት ጊዜ በጣም ከባድ ነበር። ምክንያቱም ጠዋት ተነስቼ ስራ መሄድ አለብኝ፣ ከስራ ስመለስ በቀጥታ እዛ መሄድ አለብኝ። እንደገና ከዛ ጋር አብሮ የሚጎዳኙ ደግሞ በጣም ብዙ ስራዎች አሉና፣ እንዲህ አይነት ጥያቄ እሳቸውም ጠይቀው ነበር፣ እንዴት አድርገህ ነው እንትን የምትለው። በእርግጥ አንዳንድ ጊዜ ምን አለ መሰለሽ ተሰጦም ይኖራል፣ ተሰጦ ይኖራል። አንዳንድ ሰው ሪሰርች ከተባለ ሪሰርች ብቻ ነው የሚሰራው አንዳንድ ሰው የመንግስት ስራ ከተባለ የመንግስት ስራ ብቻ ገብቶ የሚሰራው አንዳንድ ሰው ንግድ ከተባለ ንግድ ብቻ ነው የሚሰራው። ለሌላ ነገር ቦታ አይኖረውም እና እኔ የማየው ምንድን ነው ነገሮችን ኦን ኤንድ ኦፍ አደርጋለሁኝ። አሁን ለዛ ሄጄ የሆነ ነገር የማደርገው ነገር ካለ ያን አድርጌ ስጨርስ አጠፋዋል፣ በቃ አይምሮ ውስጥ ይጠፋል። ወደዚኛው ነው ስዊች ማድረገው፣ እና እንደዚህ የማድረግ ስለ የሚፈጭ ነገር ካለ ዲስትሪቢዩት የሚደረግ ነገር ካለ የሚዘራ ነገር ካለ የሚወቃ ነገር ካለ ስለ እሱ አስቤ እሱን የምሰራውን ነገር ሰራራለሁ። ከዛ በኋላ ከዚ ጊዜ በኋላ ደግሞ የመንግስት ፖሊሲ እና ፕሮግራም ውስጥ ነኝ ያለት እና ፖሊሲ ፕሮግራም፣ ፖሊሲ ምናምን ስሰራ ቆያለሁ። ከዛ ደግሞ ስወጣ ወይ የሆነ ሰው የሆነ ክራይሲስ ገጥሞት ሊያነጋግረኝ ይፈልጋል። ያንን ሰው አነጋግራለሁ። ወይም ደግሞ በተመረጥኩበት በኮሚቴ በማገለግልበት ቦታ ላይ እንዲያንን ነገር አለ ወይም ደግሞ የማስተምረውን ነገር አዘጋጃለሁኝ እና ታይም ማኔጅመንት ላይ ሆነን ለመናገር አንዱ ቻሌንጁ ከቤተሰብ ጋር ይሄ እንዲ ይሄዳል እና የቤተሰብ የቤተሰብ ፍላጎት ባይኖር የቤተሰብ ድጋፍ ባይኖር፣ ለምሳሌ እኔ ይህን ሁሉ ነገር ሳደርግ ባለቤቴ ባትፈቅድልኝ ማድረግ አልችልም። እሱን ነው ልል ነበር እና እሷ በጣም በዚህ ነገር ላይ በጣም ደጋፊ ናት። በማደርገው አክቲቪቲ በሙሉ ደጋፊ ስለሆነች ነው እንጂ እሷ ማትደግፍ ቢሆን ብዙ የሚጎሉ ነገሮች አሉ። የሚጎሉ ነገሮች ስላሉ የእሷ አንደርስታንዲንግ በጣም ይረዳኛል። ስለዚህ ከእሷ ድጋፍ ስለማገኝ ነው እንጂ ከእሷ ድጋፍ ማላገኝ በሆን ይህንን በጣም የበዛ ነገር እንኳን ሰራው ቀርቶ ለህይወቴም አደጋ ነው ሆና ብዬ ነው የምገምተው። እና በዛ አንጻር ነው ልልሽ። ነው እሱን ነው ልጠይቅ የነበረው ከጎን ከጀርባ የሆነ ሰው ይኖራል። አንድ ሰው በጣም ቢዚ ሲሆን የሆነ ስኬት ላይም ሲበዛ የሆነ አንድ ጠንካራ ሰው ከጎኑ ወይ ከጀርባ እየደገፈ ያለ ባለቤት ደግሞ እሱን ክሬዲቱን ትወስዳለች። እሷነች ግልጽ ይሄ ኦብቪየስ ነው። ምክንያቱም እሷ ባትደግፈኝ፣ እሷ ባታ ጊዜኝ ልሰራ ሀንድሬድ ፐርሰንት አልችልም። እውነት ነው። እንግዲህ ጥያቄን ከመጨረሰ በፊት አንድ ጥያቄ ያለኝ እና የኢትዮጵያን ምርት የኢትዮጵያን ጤፍ ነው የምሸጠው ምርቱ የኢትዮጵያ ባለቤትነቱ ኢትዮጵያ ናትና ኢትዮጵያን በማስተዋወቅ ደረጃ ጤፉን ስትሸጠው ስለ ኢትዮጵያ ምን ያክል ለሰዎች ታስረዳለ? ምን ያክል ኢትዮጵያን እንዲያውቁት ታደርጋቸዋለ? አዎ፣ እምልሽ በዌብሳይትም በማንኛውም ቦታ ላይ ጤፍና ኢትዮጵያ የሚለያዩ አይደሉም። ጤፍን ከኢትዮጵያ ለይቶ ማየት አይቻልም። እና ሁሉ ጊዜ እዛ ላይ ያለው የሚጻፈው ፓኬጅ ላይ በማንኛውም ቦታ ላይ ኢትዮጵያ ነች። ስለዚህ አገርን ያስተዋውቃል፣ ምርትን ብቻ አይደለም። ሰው እኮ ባህልንም ያስተዋውቃል፣ ስልጣኔን ያስተዋውቃል፣ ማንነትን ያስተዋውቃል። የአንድ ነገር ምንጭ ብዙ ነገሮችን አብሮ ይዞ የሚሄድ ነገር ነው እንጂ ዋንስ ዝም ብሎ ዱቄት ዱቄት የሚሸጥ ጉዳይ አይደለም እና የእኛም አሁን በማንኛውም ቦታ ላይ ዝግጅትም ሲኖር ሰው እንጀራ መጥቶ በቅርቡ የሆነ ዝግጅት ነበረ። እነዛ ላይ ወደ ሶስት ሜምበር ኦፍ ፓርላሜንታሪያን መተው ነበር የፌዴራል ሜምበር ኦፍ ፓርላሜንታሪያን ስና ቁጭ ሆነን ዲስከስ እያደረግን ነበር፣ እና እዛ ላይ በቃ ስለ ጤፍ አያውቁም። ስለ ጤፍ ነበረ እንነጋገር የነበረው እና ባህላችንን ማንነታችንን እናስተዋውቅበታለን እንዳልኩሽ። የኔ በእርግጥ ስራዬ፣ ዋናው ስራዬ ሌላ የመንግስት ስራ ነው። ይኛው በሳይድ ማደርገውን አክቲቪቲ ነው፣ ኢንትረስት ነው፣ ሆቢ ነው ማለት ይቻላል። ግን ያም ሆኖ በተቻለ መጠን ኢትዮጵያውያንን ትውልድ ኢትዮጵያውያንን የሚያኮራና የሚያስተዋውቁ ነገሮች ናቸው። እንደዚህ አይነት ነገሮች በዚህ ይጀመር እንጂ ኢትዮጵያውያን ሌሎች ብዙ ያሏቸው ነገሮች ሊኖሩ ይችላሉ። ስለዚህ እነዚያን ነገሮች ወደፊትም ቢሆን በማስተዋወቅ ደረጃ ብንሄድባቸው ለእኛ ጥሩ ናቸው ብዬ ነው ማለት ነው። እውነት ነው እንግዲህ፣ አቶ ሀይል ልዑል እጅግ በጣም አድርጌ ያመሰግናለሁ። ጥሬን ስለተቀበልክ ማመስገን የምትፈልገው አካል ካለ፣ መጨመር የምትፈልገው ነገር ካለ እድሉን እሰጣለሁ። ማመስገን ምልሽ እንጂ ሰው እንደተለመደው ፈጣሪውን ነው የሚያመሰግነው፣ ቤተሰቡን ነው የሚያመሰግነው፣ ህብረተሰቡን ነው የሚያመሰግነው። እውነት ለመናገር እኔ ሁልጊዜ የምናገረው ነገር አለ። በውጭ ያለው ኢትዮጵያዊ እጅግ በጣም ቅን አገሩን የሚወድ በተጠራበት ጊዜ ሁሉ ከህዝብ ጎን የሚሰለፍ ኢትዮጵያ ችግር አለ ብትው በኮንፍሊክት ቢኖር ሰዎች ዲስፕሌስድ ቢሆኑ፣ በረሃብ በዩ እዚህ ያለ ኢትዮጵያዊ የማያደርገው አስተዋጽኦ የለም። እውነን ለመናገር በጣም ደግና ቅን ኢትዮጵያዊ ነው። ግን ይሄን ኢትዮጵያዊ እንዴት አድርጎ ነው ወደፊት ይዞ መሄድ የሚቻለው? እንዴትስ አድርጎ ነው የበለጠ አገሩን ሊደግፍ የሚችለው? ለምሳሌ በቅርቡ አንዱ ለሶስት ጊዜ ተመላልሽ የነበረ ወደ ጣና ቂርቆስ ገዳም እና እዛ ጣና ቂርቆስ ገዳም ምናልባት ሄደሽ እንደሆነ አላውቅም፣ ግን ጣና ቂርቆስ ገዳም በጣም ትልቅ ታሪካዊ ቦታ ነው። ስቶሪ ከታሪካዊ ከእምነት ብቻ ሳይሆን፣ ሃይማኖታዊ ብቻ ሳይሆን ታሪካዊ ቦታ የእነ ቅዱስ ያሬድ ካባ ወይም መስቀል ወይም ደግሞ ከክርስትና በፊት የብሉይ ኪዳን መስዋዕት ይሰዋበት የነበረ መሳሪያ ሁሉ አለች፣ መሳሪያዎች ሁሉ እና ወይም ደግሞ ቅዱስ ያሬድ ድጓውን መጽሐፉን ለመጻፍ የበጠበጠበት ቀለሙን የበጠበጠበት ድንጋዮች ሁሉ የእሱን ምልክት የሌለው ብራና የጻፈበት ይሄ እንግዲህ እነ ትላንትና ነ ሞዛርት ምናምን ከኛ በላይነን ምናምን የሚሉትን ቅዱስ ያሬድን አስቢ። ወደ ኋላ ሄደሽ 1600 ዓመት በፊት የተሰሩ ስራዎች ናቸው። እና ያ ሁሉ ታሪክ ያለበት እምቅ ታሪክ ያለበት ቦታ ሄጄ አይቼዋለሁ እና ከዛ ከመጣሁኝ በኋላ እዚህ ህዝቡን አሰባስቦ ያንን ቦታ ለማገዝ እና ለመርዳት አይዲያ ፍሎት አድርጌ ነበረ። የሰው ሪስፖንስ ኦቨርዌልሚንግ ነው እውነን ለመናገር እና በእንደዚህ አይነት እኔ አሁን እችን ለምሳሌ ያነሳውኝ እንጂ በጣም ብዙ ሰዎች ደግሞ ተመሳሳይ ከዛም የበለጠ ነገሮች የሚሰሩ አሉ። በውጭ ያለው ሪሶርስ እና በውጭ ያለው ሪሶርስ አንደርማይን የሚደረግ አይደለም። ሂዩጅ ሪሶርስ አለ እና አመስግን ብትይኝ ይሄ በውጭ ያለው ሪሶርስ ያልኮች ህዝቡ ነው። ህዝቡ በጣም ቅን ነው፣ በጣም ጥሩ ነው። ግን ያንን ይዞ ለመሄድ የሀገራችን ሰላም መሆን አለበት። ህዝባችን መረጋጋት አለበት። መፈናቀሉ መቆም አለበት። ጦርነት መቆም አለበት። ሰላም መስፈን አለበት። ያ ቢሆን የበለጠ ሊሰራ ስለሚችል እኔ ሳመሰግን ያው እንግዲህ ከእግዚአብሔር ጀምሬ ከቤተሰብ ጀምሬ ቅድም ባለቤቴን ብዬ ያለው እና ህዝቡ ደግሞ በአውስትራሊያ ያለው በጣም ግሩም ህዝብ ነው። ስለዚህ እሱንም ጨምሬ ማመስገን እፈልጋለሁኝ። አመሰግናለሁ፣ አመሰግናለሁ። እግዚአብሔር ስጥ።